ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? የሰው ልጅ የፈለገ ጠንካራ ነኝ ቢል የፈለገ ሰው አይበግረኝም አያስቆመኝ ቢል ዞሮ ዞሮ አንዲትም ብትሆን ደካማ ጎን አለችው። በዛች በደካማ ጎኑ በመግባት መጥፎ ሰዎች ይሰብሩታል። ስብርብሩ ነው የሚያወጡት። የሰው ልጅ ክፉ ነው። የሰው ልጅ በተለይ ይበልጠኛል። በተለይም ደካማ ጎኑ ምንድን ነው ብሎ የሚፈልግ በተለይ እንዴት አድርጌ ልስበረው እንዴት አድርጌ ላስቁመው ብሎ ይፈልጋል። ፈልጎ ፈልጎ ደካማ ጎን ካገኘባችሁ ያችን ደካማ ጎናችሁን በመያዝ ነው የሚሰብራችሁ። የፈለገ ቢሆን ሰዎች የእናንተን ደካማ ጎን አይወቁባችሁ። ደካማ ጎናችሁን ካወቁባችሁ ያችን ደካማ ጎናችሁን ይዘው ነው የሚሰባብሯችሁ። ወገናችን ሀይባ ፈጣሪዋን እስከምትክድበት ደረጃ ነው እንግዲህ። ያሳየኝ ስልጣኑን ያሳየኝ ይፍረደኝ፣ ልጄን ሰደቡብኝ ስትል የነበረው በጣም ስሜታዊ ሆና ስሌታዊነት ጎድሏል። ጥራሽ ኒንጃ አድርገው እያስገቧት ነው አሳዘነች ወይኔ ወይኔ ወይኔ ወይኔ ወይኔ ሀቢባዬን አሰቃዩብኝ በእውነት ይደብራል በዚህ ደረጃ ሀቢባን እህታችን ናት እንደ ኢትዮጵያዊ ናት የምትሳደብ እህት አይደለችም የምትሳደብ አይደለችም እና በዛ ደረጃ እንዴት ጠላት ሊኖራቸ አለ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 እና ከባድ ነው፣ የሀቢባ ጉዳይ በጣም ከባድ ነው። እግዚአብሔር ይሁናት ወንድሜ። ይህም ቪዲዮ አላህ ያለ ምክንያት አይደለም አንተ ጋር ያመጣው። ኮመንት ላይ ሁላችሁም አላህ ወክበር እያላችሁ ይህም ቪዲዮ በደንብ ኮፒ ኤን ሼር ዲዩቲ ሪፖስት አድርጉ። ይህ የሆነ እኔን ለማሸማቀቅ ምናምን ገና አወጣለሁ ከፈለኩ በሱሪል እንደሆን ሰሆነ ለሰው እያልኖርም የፈለኩት ማለት ያለ እዚህ ጋር በቁምጣ መጥቼ እንዳልጨፈርላችሁ እከክ ሳዳት ምናምን ይላሉ ሳዳት ሲጀመር ለራሱ ቆሻሻ አይደል እንዴ ሲጀመር ሳዳት የኔን ቪዲዮ በውስጥ መምከራች እንደገና ለሌላ ሙስሊም ከሚያሳይ ለሌላ ሰው እንደገና ከሚያሳይ እሱ ሙስሊም ነው አይደለም እና ለላሂ ወይ እና ኢለህ ራጂኡን በዚች በ20 ምናምን ሰከንድ ብዙ ስተት ነው የተሳሳተችው በመጀመሪያ ደረጃ አንድን ኡስታዝ ወይንም የሃይማኖት አባትን በእንደዚህ አይነት ቋንቋ ማውራት እጅግ በጣም ነው የሚያሳፍረው ምክንያቱም ታላቅ ወንድሟን እንኳን በእንደዚህ አይነት መንገድ ታወራለች ወይ አይደለም። የሃይማኖት አባት ሆኖ ይቅርና ታላቅ ወንድም በእንደዚህ አይነት ቋንቋ ታወራለች ወይ? ከሆነ እጅግ በጣም ስህተት ነው። ሁለተኛ ሙስሊም ነው እንዲህ እሱማ ሙስሊም አይደለም። አንድን ሰው ያለምንም ማረጋገጫ ሙስሊም አይደለም ማለት በራሱ ራስን ከእምነት ያስወጣል ትልቅ ስህተት ማለት ነው። ሶስተኛ ስተት ሳዳት ከማለሷ ብሎ ነው ለሌላ አይደለም፣ ለራሷ ብሎ ነው። ይህን ምክር የመከራት ለአሄሯ እንዲጠቅማት ነው። ዱኒያ ጠፊ ነች። አሁን ላይ የምናገኛቸው ፍምስናዎች አሁን የምናገኘው ፎሎወሮች ምንም ምንም ለኛ የሚጠቅሙን ነገር የለም። እንደውም እኮ የጆን ዳንኤል ትልቅ ትምህርት ነው ለኛ ገፋፍቶት አይዞ በማን ብለት እንግዲህ ሃያ ምናምን ሺህ ሰዎች፣ ወደ ሁለት ሚሊዮን የሚጠጋ ፎሎወር አለው። ከዛ በኋላ እስር ቤት ገባ። ምን አደረጉ እነዛ ፎሎወሮች? ምንም። ልጁ ይኸው ፍርድ ቤት ለፍርድ ቤት እየተንከራተተ ፎሎወር ምንም እንደማይጠቅም እዚህ ዱኒያ ላይ ራሱ ምሳሌ ሆኗታል። የምትረዳ ከሆነ ማለት አሄራ ላይ ደግሞ ከነ ጭራሽ ጭራሽ ለራሱ ነው የሚጨነቀው። እዛ በጣም ነው የሚያሳፍረው። በጣም በጣም። ከዚ በተጨማሪ በውስጥ አይመክረኝም እንደዚህ ከሆነ ምናምን ነገር የሚባለው፣ በአደባባይ ወንጀሉን ይሰራሽ፣ በአደባባይ ቪዲዮ ምንም ሳይሰቀጥጥሽ ውጭ አድርገሸዋል። በአደባባይ ለሰራሽ ወንጀል ደግሞ በአደባባይ ቢመክርሽ ኖርማል። እንኳን በውስጥ ተመክርሽ፣ በአደባባይ እንኳን ብትመከሪ ይኸው ይህንን ቪዲዮ አላነሳሹም ሰቅጥቶሽ እና ይህ ነገር ልክ አይደለም። እህቴ እባክሽ ወደ አላህ ተመለሽ። እነዚህ ነገሮች እነዚህ ፎሎወሮች አሁን የሚያጨበጭቡልሽ አይዞሽ፣ ነጁ ቆንጆ ምናምን የሚሉሽ ነገ ከነጎዲያ ከአንቺ ጋር አብረው ለአንቺ ወንጀል አይከራከሩች ምን አገባኝ ነው የሚሉት። ስለዚህ በጊዜ ወደ አላህ ተመለሽ። በጥሩ አይነ መንገድ መፈመስ ትችያለሽ። ጥሩ ጥሩ ስራዎች በመስራት ከይረ ስራ በመስራት መፈመስ ትችያለሽ። በስድብ መፈመስ እኮ በጣም ነው የሚደብረው በእርግጠኝነት አንቺ ራሱ ያንን ያህል ጥሩ የሆነ ስሜት አይሰጥሽም። ነገ ከነጎዳያ ደግሞ አግብተሽ ልጅ ወልተሽ ይህን ቪዲዮ ስታየው ምን ያህል እንደሚሰቀጠጥሽ አስብ። ምናልባት አንቺ ብታጠፊ እንኳን ዲዩት ያደረጉት ሰዎች ጋር ይህ ቪዲዮ ይኖራል። ስለዚህ እባካችሁ በዚህ አጋጣሚ ይህንን ቪዲዮ የምትመለከቱ ወጣት የሆናችሁ እህቶች ሚዲያ አጠቃቀማችንን እጅግ በጣም ልናሳምረው ይገባል ብዬ አስባለሁ። በአግባቡ በኸይር ከተጠቀምነው ሚዲያ በጣም ፓወር እንዳለው በተለያየ አጋጣሚዎች አይተነዋል። በሸር ከተጠቀመውም ደግሞ ልክ እንደዚያው መጥፊያችን ነው የሚሆነው። እና ከዛ በተጨማሪ ደግሞ ለሃይማኖት አባቶች ለኡስታዞች ያለን ክብር እንዲበውረዱ እጅግ በጣም ያሳፍራል። እንኳን የራሳችን የሃይማኖት ኡስታዝ ሊሆን ይቀርና የሌላ እምነት አባት ቄሶች፣ ፓስተሮች እንኳን ሊከበሩ ይገባል። እንኳን የራሳችን የሃይማኖት አባት ይቀርና፣ ምክንያቱም ሃይማኖትን ነው እየሰበኩ ያሉት ሶ እባክሽን በጊዜ ወደ አላህ ተመልሼ ለማለት እፈልጋለሁ። ለማንኛውም ለዛሬ ላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወደዳችሁ እንደተለመደው ሁላችሁም ላይክ ላይክ ማድረግ አትርሱ። ይህ ቪዲዮ መዳረስ አለበት። ሁላችሁም ሼር አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። ሻላ በቀጣይ በአዲስ በቆንጆ እንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።